አንድ ጊዜ ብቻ ኮፒሊንግ ሊንክ አሩ አላሁ አክበር በሉ ሁላችሁም በኮሜንት ይህም ቪዲዮም በደንብ ሼር ኮፒሊንግ ዲዊት ሪፖስት አድርጉ። እኛ ሁላችንም ኃጢያተኛ ሆነን ለሰራ ነው ኃጢያት ክርስቶስ ዋጋ ከከፈለ በቀራኒው መስቀል ላይ ደሙን ካፈሰሰ፣ ስለዚህ ዛሬ ነጻነን ወይስ አይደለንም በግልጽ ይመልሱልን። ይሄን ዋጋ ተከፍሏል አላ ዋጋው ተከፍሎ ከሆነ ነጻነን ወይ? አዎ ነጻናችሁ ካሉን እንደፈለግን መሆን እንችላለን ማለት ነው። የህግ ባሪያ አይደለንም። ከዚህ በኋላ ይሄን ኃጢያት አትስራ ሐራም ነው ይሄን ጽድቅ ስራ ጌታ አዘዋል አይመለከተኝም ለምን አይመለከተም ይሉኛል ምን እንዳይመጣ ኃጢያቱን ብሰራ ወይ የታዘዝኩትን እምቢ ብየ ብተው ምን እንዳይመጣ ነገ በእግዚአብሔር ፊት ትከሰሳለህ ኃጢያተኛ ነህ ተብሎ ይፈረድብሃል ይለኛል የተከፈለው ዋጋስ ከ2000 ዓመት በፊት ዋጋ ተከፍሎልሃል አላላችሁኝም ይሄ ዋጋ ሙሉ ነው ወይስ ጎዶሎ ክፍያ ነው ሙሉ ክፍያ ነው ለሙሉ ኃጢያትህ ደሙን ያፈሰሰ ሙሉ ዋጋ የከፈለ አለ ካሉ እንደፈለኩ መሆን አለብኛ እንደፈለኩ መሆን ካልቻልኩኝ ክፍያው ትርጉሙ ምንድነው ትርጉሙን ማወቅ ፈልጋለሁ። ለዘንድሮ ለ2015 ልጄን ሳስመዘግበው እስከ ሰኔ ወር ድረስ ብዬ የአስር ወር ሙሉ ነው እጄ ትምህርት የትከፈልኩኝ። ታዲያ ወር በደረሰ ቁጥር ልጄን ሃይደር እየመጡ ክላስ ውስጥ ወር ደርሷል፣ ደሞዝ ክፈል ይሉታል? እንዴ አይሉትም። በቃ ሙሉ ክፍያ ተከፍሏል። የመማር መብቱ የተጠበቀ ነው። እኔ ሳዲቅ ለሙሉ ኃጢአቴ እስክሞት ድረስ ለምሠራው ከሁለት ሺህ ዓመት በፊት እውነት ደም ፈሶልኝ ዋጋ ከተከፈለልኝ ዛሬ ኃጢአት ላይ እትውደቅ የምባለው ለምንድን ነው? አይ ከወደቅክ ትጠየቃለህ እባላለሁ። በምን ነው የምትጠየቀው? በኃጢአትህ። ለዚህ ኃጢአት ዋጋ አልተከፈለም። አዎ ካሉኝ የፈሰሰው ደም ታዲያ ምንድን ነው ትርጉሙ? ለየትኛው ነው? አይ ተከፍሏል ካሉኝ ደግሞ ነጻ ልሁና ክፍያውን እያመሰገንኩኝ ልኑር። ካልሆነ ደግሞ ወይ ክፍያው ፓርሻል ነው የተወሰኑ ተከፍሎልሃል፣ የተወሰነውን አንተ ተወጣው ይበሉኝ። አለበዛ ሰው እንዴት ነው የሚረዳው? እሱ ግን የዋህ ይመስልና ልክ መልስ እንዳለው ሰው ክርስቶስ ላንተ ኃጢአት እኮ ሞቷል ማለት አንተ እንደፈለግ ስራ ማለት እኮ አይደለም ይላል። እኔ እንደፈለኩ ስራ ማለት አይደለም ወይ ነው አላልኩም። ለኃጢአቴ ዋጋ ከተከፈለ ዋጋ ያልተከፈለለት ኃጢአት አለብኝ ወይ ነው አሁን የምጠይቀው። ያልተከፈለ ኃጢአት ካለ እኔ ደግሞ ልክፈላ እሱን። እሺ አይ ለሙሉ ኃጢአት ነው ከተባልኩ ደግሞ ስለዚህ ከዚህ በኋላ ዋጋ ያልተከፈለበት ኃጢአት ስለሌለ እንደፈለኩ ብሰራ ልጠየቅ አይገባም። አለበዛ ምንድን ነው ኮምፕሊኬትድ ነው ጉዳዩ። ግን እነሱም ዛሬም የህግ ባሪያ ናቸው። ዝሙት ይፈቀዳል ወይ፣ መዋሸት ይፈቀዳል ወይ፣ መስከር ይፈቀዳል ወይ፣ መስረቅ ይፈቀዳል ወይ ብትሉ በፍጹም አዎ፣ ያሏቸው እግዚአብሔር ይጠላዋል፣ ኃጢአት ነው። ሰሪውም ንስሐ ካልገባ ይጠየቃል ይላሉ። አሀ ከጥያቄም ያድነው ነው ንስሐው ነው እንዴ? አዎ ንስሐው ካዳነው ደሙ ምንድን ነው? አልገባንም ወይስ? ሌላ ማናቀውኛ ሌላ ለሁለተኛ ኃጢአት የተከፈለ ነው። እኛ የምናውቀው ኃጢአት ሲባል ከእግዚአብሔር ሕግ መውጣት ሲባል ዝሙት፣ አስካሪ መጠጥ መጠጣት፣ መዋሸት፣ መስረቅ፣ በሰው ላይ እርምጃ መውሰድ የመሳሰሉ ናቸው። በተጨባጭው ዓለም የሚታዩ ከ2000 ዓመት በፊት ቀራንዮ መስቀል ላይ የፈሰሰው ደም ለእነዚህ ኃጢአቶች ነው ወይስ አይደለም? ዛሬ ዓለም ላይ ለምናያቸው ለእነሱ አይደለም ከተባለ እሺ፣ ማን ነው የሚያድነን? አይ ከአዳም ለወረስከው ብቻ ነው እንጂ ራስህ ለሰራኸው አይደለም። ለውርሱ ነው የተከፈለው ከተባለ ውርሱን መጀመሪያም ስወርስ አላውቀውም፣ ሲከፈልም አላውቀውም። የሌለ ፊልም ነው ይመስለኝ፣ እንደ ተጨባጭ፣ እንደ ስሜቴ ግን ዛሬ ለምሰራው ማን ነው የሚከፍልልኝ? አይ ለምትሰራውም ጭምር ተከፍሏል ከተባለ ደግሞ ክፍያው ትርጉም እንዲኖረው ነፃነቴ ይታወጅልኝ። በቃ ይሄን ነው የምፈልገው። ነፃ መሆኔ ማወቅ ፈልጋለሁ። ለምን ዋጋ ተከፍሏል? ከዛስ ፈቅጄ ማመስገን ወይ አለ ማመስገን የኔ ድርሻ ነው ዋጋውን ለከፈለልኝ አካል። ተመልሰ አጥያት ላይ አትውደቅ፣ እንዴት ነው ጭንቅላት የሚቀበለው ምንድን ነው ይሄ? ሰው ነፃ ምርጫ የሌለው ሮቦት ነው ከማለት የማይተናነስ አስተሳሰብ ነው። ተግባብተናል። ስለዚህ ሁለተኛው ጥያቄ፣ እውነት ዋጋ ከፍሏል ብላችሁ ካመናችሁ ነፃ ናችሁ ወይ? ከዚህ በኋላ በኃጢአት አትከሰሱም ወይ? ከሰራንማ እንከሰሳለን ካሉ ከክሱስ ምን ያድናቸዋል? ንስሐ ስንገባ። ስለዚህ ንስሐ ላይ ተንጠልጠሉ፣ ደሙ ላይ አትንጠልጠሉ። ተውበት አድርጉ፣ እሱ ነው የሚያድነው። ይሄ ሁለተኛ ነው። ሦስተኛ ደግሞ ጥያቄ፣ አሁንም እንቀጥል እየፈቀድን ጥሩ። ክርስቶስ ኢየሱስ ለእኔ ኃጢአት ሞት አይደል? እኔ መሞት የነበረብኝን በእኔ ቦታ እሱ ነው አይደል ሞተልን የሚሉት እኛ በኃጢአት ምክንያት የኃጢአት ደመወዙ ሞት ነው አይደል የተባለው። ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ? ሶስተኛው ጥያቄ ተከፍሏላ አላ ሕይወቱን ክቡር የሆነውን ሕይወቱን ለእኔ ብሎ ሰውቶ፣ አንተ ከምትሞት እኔ ልሙትልህ ካለ ለምን ሞቶ አልቀርም? በሽብር ነው እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ አለም ሊያስጠይቅ የሚችል ምናምን ብለው ነው ተሰባስበው፣ ዝንጀሮ ጠባቂ የመሰሉ የጨጎፎ የጨጎፉ ተሰባስበው ክስ የመሰረቱብኝ ማለት ነው። እና እፎይ ያለ መረጃ አወራል። ኮመንት እፎይ ያለ መረጃ አያወራ። ስለዚህ የመሰረቱብኝ ክስ ሚያስጠይቀኝ አልነበረም? የሆነባቸው ምክንያት ምንድን ነው እሱ ክሱ ውድቅ ነው የሆነባቸው? ክሱ ውድቅ ነው የሆነባቸው ተቀባይነት አላገኘም ክሳቸው ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ በአሸባሪነት አያስጠይቀውም? የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድን ነሱ? እንዲሁ ራሳቸው የፌደራል ፖሊስ ሆነ ይሁን አይደኖ እራሳቸው ኖ ራሳቸው ሕግ አለ ሆነው ይሁን እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ወጥቷል በዚህ ጋር ገብቷል ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ወጣሉ ማለት ነው። እስቲ ኮመንት ላይ አንድ ፖሊስ መግለጫ ወጣብኝ አይታችኋል? የፖሊስ መግለጫ አይታችኋል? ራሳቸው እንትን ራሳቸውን በምን ደረጃ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ እንትን ምን ነበረ አቪሽን ኤ ትራንስፖርት እንትን ኤርፕ አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ። የአባቱ ሂድ በር መሰለው እንደሚዘጋና የሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ከልክ ያለው ብሎ መግለጫ አውጥቷል። ሌሊት እኮ ነው ደግሞ የሚሉት። ይህን የሚያደርጉ ምንት ነው ገንዘብ መሰብሰቢያ ማለት ነው። እፎይን ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። ሃምሳ ሺ ሃምሳ ሺ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መብያ ምን ብዬ ልንገራቸው ለሚለው ምንድን ነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ፣ እንዲህ ተደረገ እያለ ይሰክሳቸዋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማጣመጡ ስለማቅ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ። ለእኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትስአፕ ላይ ገንዘቡን ስትሰበስቡ እኔ ያለሁት እዚህ ቦታ ነኝ። ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ የለቀኩላችሁ እኮ ለዛ ነው። ተጠፍሬ ቆሻሻ የዘለለ ስለማላያችሁ ነው። ፎቶ ተነስቼ ያው እዚህ ቦታ ነኝ ያለሁት። ለምን ለጠቆመ ብላችሁ ገንዘብ ትሰበስባላችሁ በድብቅ ብዬ የለቀኩላችሁ ፎቶ፣ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው፣ ራሴ ያለ እኔ ፎቶ የለቀኩላችሁ ምንም እንደማታመጡ ስለማቅ ማለት ነው። ብገለኝ እንጂ ሌላ ምንም አታመጣም። እኔ ደግሞ ሞትም ፈራ ሰው አይደለሁም። ስለዚህ በዚህ መጠን ሄደው ነበረ። በዚህ መልኩ ውድቅ የነሱ ሆኖባቸዋል። በዚህ መካከል ግን ትልቅ እዬ ችግር ገጥሞን ነበር። እኛ ምንድነው እሱ አድቫንቴጅ እንይዝ ነበረ ክስ መስርተን ለመመስረት የህግ አካላቶች በሞላ አብረውን ነበሩ። ጠበቆቻችን አብረውን ነበሩ። ስለዚህ እኛ ደግሞ እነሱ መክሰስ እንችል ነበረ። ስለዚህ ያደረግነው ምንድነው እሱ ይህንን አጋጣሚ ተጠቅመን የእነሱ ክስ ወድቆናል፣ እኛ ክስ መክሰስ እንችላለን። ስለዚህ ወደ ክስ ነው ቀጥታ የገባ ነው። ክስ ገባን። ተህግ አካላቶች ጋር በሙሉ ተመካከርን። እያንዳንዱን መረጃዎች ሰበሰብን። ቪዲዮ ወደ መቶ ቪዲዮ ተሰበሰበ። መጽሐፍቶች ወደ መቶ ሃምሳ መጽሐፍቶች ክርስትና ላይ የተጻፉ ክርስትናን የሚያንቋሽሹ በክርስትና ላይ የተነገሩ ጽርፈቶችን እንዳለ ሰበሰብን። በጣም አድካሚ ነው እነኚህ መጽሐፍቶች መሰብሰብ እነኚህ መረጃዎች መሰብሰብ በጣም አድካሚ ነበረ። እና እንግዲህ ምን ሊመጣ ነው ብላችሁ ጠብቁ። ስለዚህ ባክ ፋየር ማድረግ እንችላለን። እያንዳንዳቸው ተጠያቂ የሚሆኑበትን ያላወጣናቸው እዚህ ቪዲዮዎች ብዙ ቪዲዮዎቻቸው መረጃዎችን ሰበሰብን፣ ብዙ መጽሐፍቶችን ሰበሰብን። ከዛ እነኚህ ወደ መግለጫም ከመውጣታቸው አስቀድሞ እንደ ኢትዮጵያ ኦርቶዶክስ ሃይማኖት፣ ቅድሚያ ምንድን ነው እሱ? ቋሚ ሲኖዶሱ መመልከት ነበረበት። ቋሚ ሲኖዶሱ እንዲመለከት እንትኖቹ መግለጫዎቹ ተጻፉ፣ እያንዳንዳቸው እንተንተባሉ። ወደዛ እንዲመራ ከህግ አካላትም ከቤተክርስቲያኑ ህግ አካላትም መመሪያ ተሰጠ፣ ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ፣ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለኝ። በጉጉት እየጠበቃችሁ ነበር ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድን ነው የሚሆነው? የሚያሳዘን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ። ህጉ ወደኛ አምጡት እኛ እናጸድቀዋለን፣ ክስን መሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ እስከ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ሜይ ቢ ይሰማለኝ። ባይዞ ይህ ሞሐመድ ሰው ግደሉኝ አላለ። እንደ እውነቱ ከሆነ ማንም ሰው ማንም መተቸት ይችላል። ግን አንቋሹ መሐመድን ሰድቦ አላህን ከሰደበ ሊወገር ይችላል። የተናደደ ክርስቲያን ሙስሊም ሊመታው ይችላል። እምነቱን ይወዳል ሰው ነው። ግን ቁራን ይፈቅዳል ሰው ገደላል። ዲብ ቁርአን በኃይል ነው እንደምታሳምነው አይልም። የሙስሊምን እምነት ለማንቋሸሽ የሚደረግ ነው። ነገ ጁምዓ ተባረክ መስጅድ ነው የሚሰገደው፣ ተባለ። አዲስ አበባ ሜክሲኮ፣ እሱም መስጊድ በተመለከተ ሌሊት ላይ መጥተው ልክ የዝርፊያ ስራ የሚመስል የመስጊዱን አጥር አፍርሰው ሄዱ። ይህም በተመለከተ መጅሊስ ከነሱ ጋር ተወያይቶ የደረሰበትን ነገር ያሳውቀናል እያልን እየጠበቅን ነው። እስካሁን ምንም ነገር የለም። ይሄ ሁላ ሙስሊም በሚኖርበት አገር ላይ አንድን መስጊድ በሌሊት ሄዶ ያለ ምንም እውቅና ሳይሰጥ ከመጅሊስ ሳይነጋገር ሄደው አፈረሱ አጥሩን። አሁንም ደግሞ አቅርበው ያናገሩትም የተነጋገሩትም ሰው የለም። ነገ ጁማዕ እዛ ነው የሚሰገደው። አላህ ስብሓንሁ ወተዓላ ሓቃችንን ይጠብቅልን በራሕመቱ በዝነቱ። እዚያ እኮ በኢየሱስ አያምኑም ገና ይመጣል ነው የሚሉ፣ ግን እኛ የነሱ መጽሐፍ ይዘን መጥቷል እንላሉ። ግራ የገባው ህብረተሰብ ነው ራሱ ዓለም። እስራኤሎች ራሳቸው መጽሐፍ ነጻፈው፣ ኢየሱስ አልመጣም ይመጣል ይላል። መጥቷል ብለ፣ ጽፎ እኛን፣ አሸክሞ ከቴክኖሎጂ አስወጥቶ ኒኩለር እየሰራ እኛ ይመጣል እነሱ ይመጣል እያሉ እኛ መጥቷል እያሉ አይምታታብንም ወይ? ዓለም ሰዎች ኢየሱስ የጻፉት መጥቷል ብለው መልሰው እየመጣ ነው እያሉን እንዴት ነው አይጋጭም ወይ? አምላክስ አንድ ሚሊዮን አምላክ አለ ወይ? አንድ ሚሊዮን ሃይማኖት ተፈጠረው? አሁን ሃይማኖት ጩጳዚና ጭንጭ ሶስ መሆኑን የምታውቀው ፌክ መሆኑን የምታውቀው፣ ሃይማኖት ማለት ፌክ መሆኑን የምታውቀው፣ አንድ ሚሊዮን በላይ እምነት አለ፣ ሃይማኖት አለ። ስለዚህ አንድ ሚሊዮን እግዚአብሔሮች አሉ ማለት ወይ ደግሞ ጌቶች አሉ ማለት ወይ ደግሞ የሆነ ነገር አሉ። አንተ ጋር ግን በሰልፍ በየቀኑ ነው የሚሄዱ። በየቀኑ በሰልፍ እጃቸውን እያነሱ የተቀበሉ ለምን ልደት እናንተ ወይ ከኛ አልተማራችሁ፣ ቁጭ ብላችሁ ሀምብል ሆናችሁ፣ ወይ የተጣመመ የስላሴ ትምህርት ነው ያላችሁ ነገር። ክርስቶሳችሁ የተጣመመ ነው፣ እርስ በርስ የተበጣበጠ ማትስማሙበት፣ ሀያ ቦታ የተበጣጠሳችሁ ናችሁ። ዲያቆን እስቅያስ እንዳለው ሀያ ሊቃውንቱ እንኳን የማይስማሙበት ቤተ እምነት ነው ያለው። ኦኬ መሰረታዊ እንኳን የሚባለው የስላሴ ትምህርት ላይ ተመሳሳይ ትምህርት የላችሁ፣ ወጥ ትምህርት የላችሁ እንዳል እዚህ ጋር አምስት ፍቃድ አምስት የስላሴ አካል አድርገ ስታበቃ እዛ ጋር ደግሞ ሄደ አንድ መልኮት ሶስት አካል ትላለ። ስለዚህ ህዝቡ እየሄደ ነው ወደ እስልምና፣ ከእናንተ ወጡ። ስለዚህ አትናደዱ። ደግሞ እኛ ወደ እኛ ስናመጣቸው ትናደዳላችሁ። ይኸው እስልምና ነ የሚሄዱት እናንተ ጋር መቆየት አይችሉም። ለምን አልተማራችሁም? እናንተ የሰንበት ተማሪዎች ናችሁ፣ እውቀት የላችሁም። እንደ ድሮ የመጣችሁ ብትማሩ እኛ ጋር ጥሩ ነበረ። ድሮ አያችሁ አይሄዱም ነበረ። አሁን ሳይማችሁን እናንተ የምታሳልፉት እዛ ጌም በመጭቆት ነው። ላይቭ ላይ መታችው እንደ ድሮ እኛ እግርስን መማር አቁማቸዋል። ስለዚህ እየሄዱ ነው ወደ ስልምና። ልደት አይቤጊው ኑና ስላሴ ትምህርት ተከታታይ ሳስተምር ናና ተማር። አየ ዛሬ እንዳስተማርኩ ምንም እንከንም ማይወጣለት የስላሴ ትምህርት ነው ያለን እኛ ወንጌል አማኞች። ስለዚህ መተ ተማርና ወደ እስልምና በሰልፍ የሚሄዱትን ታደግ። በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ማለት የስላሴ አካል ተብሎ ከተጠራ መርሳት የሌለባችሁ ስለ ወልድ ብቻ አይደለም ስለ መንፈስ ቅዱስም። ስለዚህ ኤፍሬም አብ የመንፈስ ቅዱስ አስተዳዳሪ ነው እያልከን ነው። ይህንን ነው የጠራ የነቃ ጥርት ያለ የስላሴ ትምህርት አለን የምትለው? አብን የበላይ አስተዳዳሪ አድርገ የምታስቀምጠውን ትምህርት እንደዚህ አይነት ነገር እኮ ነው ሰዎችን ወደ እስልምና እየወሰድ ያለ። እኮ እንደዚህ አይነት ትምህርቶችን እየሰጠ እኮ ነው ሰዎች እየተወዛገቡ ያሉት። ኢትዮጵያ ትልቅ እንግዳ መጣባት፣ አምላኳ መጣ፣ አምላኩ ጆሮዬ ነው። ድንግል ማርያም ልጇን ይዛ መጣች። አዎ ገቡ የኢትዮጵያ ምድር አንዱም አልቀረም። በተለይ አንድ ቀን ጣና ላይ ስታጥበው እመቤታችን ጣና እንዴት እንዳለፉት፣ አባይ እንዴት እንዳለፉት ሲነገር ከጌታ የሚፈሰው ውሃ ቀጥታ እላው ላይ ውሃው ላይ ጣና ላይ አድሮ በዛ ላይ እየረገጡ ሄዱ። የዛን ጊዜ ነው እንዴት አድርገን ነው የምንሻገረው ሲል ጻና አለው ጻናት አለው። እዛ ላይ ቁጭ አደረገ መልአኩ መጣና፣ ጣና የሚለው ስም ከዛ የመጣ ነው። ኢትዮጵያ በአራቱ ማዕዘን ተባረከች። በሰሜን ተባረከች፣ በደቡብ ተባረከች፣ በምስራቅ ተባረከች፣ በምዕራብ ተባረከች።